ሰበር ዜና፣ በምጽዋ ወደብ የኤርትራ ጦር ከባድ እርምጃ እያካሄደ ነው። የሻዕቢያ ጦር እርምጃ ቀጠናውን ይበልጥ ሊበጠብጠው እንደሚችልም ተሰግቷል። ወደ ምጽዋ ወደብ የሚወረወሩ ሚሳይሎች መበርከታቸው ያስፈራቸው የአዳሎ ቤተ መንግስቱ ጌታ ኢሳያስ አፈወርቂ ጦራቸውን በተጠንቀቅ እንዲሆን ትዕዛዝ አሳልፈዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ለኤርትራ ነው ወያስ ባለ ከባድ ማስጠንቀቂያ ሰጠዋል። የኢትዮጵያ ጦር በተጠንቀቅ እንደሆነ ወቁት ሲሉ እቅጩን አፍርጠውታል። ዝርዝሩን ይዘነዋል። ዝርዝሩን ይዘናል። በሰሜን ሸዋ የፋኖ ታጣቂዎች ላይ የደፈጣ ጥቃት መፈጸሙን መከላከያ ሰራዊት ተናገረ። በዚህ የደፈጣ ጥቃት መሳሪያና ተተኳሽ መማረኩንም ሰራዊቱ ገልጿል። ከዚህ በተጨማሪም በጎጃም እና ጎንደር ስለቀጠሉት ውጊያዎች አዲስ መረጃዎችን አጋርተዋል። ከፋኖ የአንድነት አዋጅ ማግስት ስላደረሹት ውጊያዎች መረጃ ይዘናል። የህክምና ባለሙያዎች አድማ ለመምታት አንድ ቀን የቀራቸው መሆኑን ተከትሎ የህክምና ባለሙያዎች እየታሰሩ እንደሆነ ማህበሩ አሳወቀም። ዛሬም የሐኪሞች ተቃውሞ የቀጠለ ሲሆን እስካሁን መንግሥት ተጨማሪ ምላሽ አልሰጠም፤ በዘገባችን ይዘነዋል። የራያውን ውጥረት በተመለከተ የህዋት ጦር መንቀሳቀሱን የተመለከተ ዘገባም አለን። ከወዲያ ከባህር ማዶ ደግሞ ፑቲን እና ዘለንስኪ ፊት ለፊት መገናኘት ቸው ቁርጥ ሆኗል። ይህንንም ትሰሙታላችሁ። ጥነስ ስለን ውዲ አንዳፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት ያለም ዳርቻ ራሳችሁ ካንዳፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ገብዣችን ነው። የበዓል ቅናሽ ሊጠናቀቅ ነው። 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት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 በምጽዋ ወደብ የኤርትራ ጦር ከባድ እርምጃ እያነጋገረ ነው። ቀጠናውን ይበልጥ ሊያበጣብጠው እንደሚችልም ተሰግተዋል። ወደ ምጽዋ ወደብ የሚወረወሩ ሚሳይሎች መበርከታቸውን ተከትለው ኤርትራ ጦር በተጠንቀቅ እንዲሆን በኢሳያስ አፈወርቄ ትእዛዝ ተሰጥቶታል። ይህ በእንዲህ እንዳለ ፊልድ ማርሻል ብርሃኑ ጁላም ለኤርትራ ነው ወያስ ባለ ከባድ ማስጠንቀቂያ ሰጠዋል። ኢትዮጵያ ጦር በተጠንቀቅ እንደሆነ ወቁ ብለዋል። ኢትዮ ኤርትራ የቀይ ባህር ትኩሳት በተጋጋለበት በዚህ ወቅት ኢሳያስ ካልጠበቁት ስፍራ ሌላ ጉድ መጥቶባቸዋል። ኢሳያስ ከደቡብ ሱዳን መንግስትና ካልቡ ብርሃን ጋር ያላቸው ግንኙነት ያላስደስታቸው የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳል ዳገሎ ወደ ኤርትራ ድንበር ተደጋጋሚ ድሮኖችን እየተኮሱ ነው። ከቀናት በፊትም በምጽዋ አፍንጫ ስር በፖርት ሱዳን ከባድ ጥቃት ፈጽሟል። ይህ ያሰጋቸው ኢሳያስ በምጽዋ ወደብ ከባድ እርምጃ ወስደዋል። ሻቢያ ጦሩ በተጠንቀቅ እንዲሆን አዟል። ጦሩ በተጠንቀቅ እንዲሆን የታዘዘው ከቀይ ባህር ትኩሳትና ከሱዳን ጦር መስፋፋት ጋር ተያይዞ እንደሆነ የኤርትራ ምንጮች ዘግበዋል። ይህ በእንዲህ እንዳለ ፊልድ ማርሻል ጀነራል ብርሃኑ ጁላ ለኤርትራ ነው ወያስ ባለ ከባድ ማስጠንቀቂያ ሰጥተዋል። ፊልድ ማርሻሉ ከቀናት በፊት በሰጡት አስተያየት በተሳሳተ ስሌት ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉ መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ እንደሚገኝ ወቁ ሲሉ ተናግረዋል። አክለውም ሀገርን ለመበታተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሳል አመራር በሰራዊታችን ተጋድሎና በህዝባችን አንድነት ሊከሽፍ ችሏልም ብለዋል። በሰሜን ሸዋ የፋኖ ታጣቂዎች ላይ የደፈጣ ጥቃት መፈጸሙን መከላከያ ሰራዊት ተናገረም። በዚህ የደፈጣ ጥቃት መሳሪያና ተተኳሽ መማረኩንም ሰራዊቱ ገልጸዋል። ከዚህ በተጨማሪም በጎጃምና ጎንደር ስለቀጠሉ ውጊያዎች አዲስ መረጃዎችን አጋርተዋል። በአማራ ክልል ከፋኖ አንድነት ማግስት ውጊያዎች እንደቀጠሉ ናቸው። በሽዋ ጎንደርና እና ጎጃም የበረታ ውጊያም ስለመቀጠሉ ሪፖርቶች ወጥተዋል። መከላከያ ሰራዊት ስለ ውጊያዎቹ ባሰራጨው መረጃም በሽዋ ጽንፈኛ ሲል በጠራቸው የፋኖ ታጣቂዎች ላይ የደፈጣ ጥቃት መፈጸሙን ገልጿል። የአየር ወለድና ኮማንዶ ሬጅመንት በአማራ ክልል ሰሜን ሸዋ ዞን ፈረስ መጋለቢያ በተባለ ቦታም ተሰማ እርገጤና ከበደ ጌቱ የተባሉ የፋኖ አመራሮችን ከነ ግብረ አበሮቻቸው መደምሰሱን የሬጅመንቱ አዛዥ ሻለቃው ወንድፍራው ሽፈራው ገልጸዋል ሬጅመንቱ ፋኖ ሊተላለፍ በት የሚችልበት መንገድ ላይ ደፈጣ በመያዝ እርምጃ መወሰዱን የገለጹት አዛዡ መሳሪያና ተተኳሽ በቁጥጥር ስር ማዋል መቻሉንም ተናግረዋል። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳም በገነት አቦ ቀበሌ የተሰማራው ክፍለ ጦር በቀጠናው መሳሪያዎችን፣ ኮምፒውተሮችንና ሞተር ሳይክሎችን እንዲሁም ልዩ ልዩ መገልገያ ቁሳቁሶችን ከፋኖ እጅ መያዝ መቻሉን መቶ አለቃ ጀማል ሰይድ ተናግረዋል። በተጨማሪም በሰሜን አቸፈር ወረዳ በአያጫንቃ ቀበሌ በዳርፉር አውትሌት ገብር ከተማ ቀበሌ በተለይም በወንበራ ኢየሱስ ቀበሌ ልዩ ስሙም ታንቲካና እማዊ ሽንጉሊት በሚባሉ ጎጦች ላይ በተደረገው ዘመቻ ፋኑን ከበባ ውስጥ በማስገባት 18 የጠላት ኃይልን በመደምሰስ ስድስት በማቁሰል መትረየስን ጨምሮ ክላሽና ልዩ ልዩ ተተኳሽ ተማርኳል ብሏል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው ዛሬ መታሰራቸውን ማኅበሩ ማህበሩ ተናገረም። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ትናንት መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። የማህበሩን ፕሬዚዳንትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎችን ጥያቄ ማፈን አይቻልም። ፕሬዚዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲል አክሏል። አቶ ዮናታል ትናንት እንደተወሰዱ የገለጸው ማህበሩ ከዛ በፊት ትናንት ለምርመራ ትፈልጋለህ ተብሎ እንደተደወለለት አሳውቆ ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦቹ ደውለው ያሳውቁን ብሏል። ጥያቄውን አጠቃላይ የጤና ባለሙያዎች ሆኖ ሳለም ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን? ነገ እኛም ምን እንደምንሆን አናውቀውምና መልእክታችን ይህ ነው ሲል ገልጿል። ፕሬዚዳንቱ የታሰረው ለግል ጉዳይ አይደለምና ማህበሩን በመወከል ከፍተኛ ድምጽ እየሆነ ለነበረው ፕሬዚዳንት አጋርነታችሁን አሳዩ ያለው የጤና ባለሙያዎች ማህበሩ ሌሎች ጤና ባለሙያዎች ግለሰቡን ማፈን የእናንተን ረሀብ አያስቀረውምና ፍታዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁ ብሏል። ጳውሎስ፣ አርባ ምንጭ፣ ወላይታ ሶዶና ሌሎች የተለያዩ አካባቢዎች የጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ እየሰማን ነው ሲልም ማህበሩ ተናግሯል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ አላገኙ ያሏቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጠው። ምላሽ እየጠበቁ እንደሆነ እና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠው ቃል የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በመግለጽ ሌላ መልክ ለማስያዝ ወደሚፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡ አሳስቦ ነበር ባለሙያዎች የሚያነሱትን የመብት ጥያቄ መንግስት አድምጦ እንዲመልስላቸው ጥያቄዎቻቸው ምንም አይነት የፖለቲካ አጀንዳ እንደሌላቸው ከዚህ የባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ነበር ጥሪ ያቀረበው። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ አላገኙ ያሏቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጠው። ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። ጌታቸው ረዳና ደብረ ጽዮን ገብረ ሚካኤል በራያ ጉዳይ እየተወዛገቡ ነው። የህወቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ከፓርቲያቸው ልሳን ወይን ጋር ባደረጉት አዲስ ቃለ መጠይቅ የጌታቸው ረዳ ቡድን ራያን ባውራጃዊ ሳቢ ከትግራይ ነጥሎብኛል ሲሉ ከሰዋል። ደብረ ጽዮን በአዲስ ቃለ መጠይቃቸው ላይ እንደ ወልቃየት ያሉ አወዛጋቢ አካባቢዎችን ለመቆጣጠር ህወት ዝግጅት መጨረሱንም አስታውቀዋል። የፕሪቶሪያ ስምምነት ከተፈረመ ሁለት ዓመት ቢያልፈውም የፌዴራል መንግስት የገባውን ውል አልፈጸመም ሲሉ ደብረ ጽዮን ወንጅለዋል። የፌዴራል መንግስቱ አላስከበረልኝም ያለውን ግዛታዊ አንድነት ለማስመለስ ቆርጦ መነሳቱን ደብረ ጽዮን ተናግረዋል። ደብረ ጽዮን ያሉንን አቅሞች አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር፣ ተፈናቃዮች ወደ ቀያቸው እንዲመለሱ እንሰራለን ሲሉ ተደምጠዋል። ደብረ ጽዮን በቃለ መጠይቃቸው ላይ ያነሱት ሌላው ጉዳይ ለአማራ፣ ኤርትራ፣ አፋር እና ሱዳን ግንኙነት ነው። ደብረ መሩት ህወሓት አንጃም ከኤርትራ መንግስትና ከሌሎች ኃይሎች ጋር ይገናኛል ተብሎ ስለሚከሰስበት በሰጡት ምላሽ ሚስጥራዊ ግንኙነቱን አስተባብለዋል። ህብረጽዮን በምላሻቸው አቋማችን ግልጽ አድርገናል። ከማንኛውም አካል ሰላም እንፈልጋለን። እኛ ፍላጎታችን የሰላም ኃይል መሆን ነው። ለሰላም እንሰራለን። ለዚህ ማሳያ እንዲሆን ከፌዴራል መንግስት በገባነው የሰላም ስምምነት መሰረት ተኩስ ማቆም ተችሏል ብለዋል። ጎረቤቶቻችን፣ ክልል ይሁን አገር ጦርነቱን የደገፉ አሉ። አማራና አፋር ክልሎች እንዲሁም ኤርትራ ጦርነቱን ደግፈው አጥቅተውናል። እነዚህ ጎረቤቶቻችን ናቸው። ከነዚህ ሁሉ ሰላም እንፈልጋለን። ከኤርትራና ሱዳን ጭምር ሰላም እንፈልጋለን። የተፈናቀለው ሕዝብ ወደ ቅየው እንዲመለስ፣ የወደመው መሰረተ ልማት እንዲያንሰራራ ሰላም እንሻለን ሲሉም ተደምጠዋል። ከሁሉም ኃይሎች ጋር ለሰላም እንሰራለን ማለታችን እንደ ክፋት መታየት የለበትም። ኢትዮጵያና ኤርትራ ወደ ግጭት እንዲገቡ አንደግፍም ሲሉም ተከላክለዋል። ምንም እንኳን ደብረ ጽዮን ኤርትራና ኢትዮጵያ ወደ ጦርነት እንዲገቡ አንፈልግም ቢሉም እርሳቸው የሚመሩት ቡድን የጦርነት ቆስቋሽ ሆኖ እየተከሰሰ ነው። ደብረ ጽዮን በቃለ መጠይቃቸው ላይ የራያ ህዝብ የህወሓትን ወደ አካባቢው በሙሉ አቁሙ መዋቅር መዘርጋት እየተጠባበቀ ነው ማለታቸው አነጋጋሪ ሆኗል። በራያ አካባቢዎች ያለው አስተዳደር ከሃዲው ቡድን ጋር ወገን ያሉት ደብረ ጽዮን የአስተዳደር ለውጦችን እንደሚያደርጉ አስታውቀዋል። ደብረ ጽዮን ከሃዲ ቡድን ብለው የፈረጁት የጌታቸው ረዳን ቡድን ሲሆን ራያን ከትግራይ ነጥሎ ይዞብኛል አይነት ክስ አሰምተዋል። ዋና መሰረቱን ራያ ያደረገውን የጌታቸው ረዳን ቡድን ከአካባቢው ለመንቀል ቆርጦ መነሳቱንም ደብረ ጽዮን በቃለ መጠይቃቸው ላይ አመላክተዋል። የራያው ተወላጅ ጌታቸው ረዳ በበኩላቸውም የደብረ ጽዮን ቡድን ራያ ላይ ከማኮብኮብ ለምን ወልቃየትና አላስመለሰም ሲሉ ተሳልቀዋል። ጌታቸው በጉዳዩ ላይ በፌስቡክ ገጻቸው በሰጡት አስተያየት ምዕራብ ትግራይን ነጻ ለማውጣት በሌላ ሰው የሚያሳብቡ ሰዎች አሁን ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ሲሉ ወቅሰዋል። ደብረጽዮን ቡድን ራያን ለመቆጣጠር የጀመረውን እንቅስቃሴ የኮነኑት ጌታቸው የቡድኑ አካሄድ የትግራይን ሕዝብ ጥቅምና ሕልውና የሚጻረር ነው ብለዋል። ጌታቸው ኋላቀር ባሉት ቡድን የራያ አካባቢዎች እጅ ውስጥ እንዳይወድቁ ሁሉም ባለድርሻ አካላት የበኩሉን እንዲወጣ ጠይቀዋል። ዘለንስኪ ከሩሲያው ፕሬዚዳንት ፑቲን ጋር ለመገናኘት ዝግጁ መሆናቸውን ገለጹ። የዩክሬኑ ፕሬዚዳንት ቮለዲሚር ዘለንስኪ ጦርነቱን ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪም ዩክሬን እንድትቀበል ከጠየቁ በኋላ ነው ዘለንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘም ምንም ፋይዳ የለውም። ሐሙስ በቱርክ ፑቲን እንጠብቃለው ሲሉ ዘለንስኪ ጽፈዋል። የዩክሬኑ መሪ ቀደም ሲል ሀገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን ነገር ግን የተኩስ አቁም ስምምነት ከተደረሰ በኋላ እንደሚሆን ተናግረው ነበር። የፍቃደኞች ጥምረት እየተባለ የሚጠራውን የአውሮፓ መሪዎች ቅዳሜ በኪብ ከተገናኙ በኋላ የምዕራባውያን ሀያላን ጦርነቱ ከሰኞ ጀምሮ ለ30 ቀናት እንዲቆም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህንን የምዕራባውያንን ጣልቃ ገብነት ተከትሎ ነበር። እሁድ ዕለት ትራምፕ በማኅበራዊ ሚዲያ ላይ የዩክሬን ለዚህ ጥሪ ወዲያውኑ መስማት እንዳለባትና ጦርነቱን የሚያበቃበትን መንገድ ስለመኖሩ ማብራሪያ እንደሚሰጡ ገልጸዋል። ቢያንስ ስምምነት ይቻል እንደሆነ ወይም እንዳልሆነ ለመወሰን ይቻላል። ይህ ካልሆነ የአውሮፓ መሪዎችና አሜሪካ ሁሉም ነገር የት ምን ላይ እንደሚገኝ ያውቃሉ፣ እናም በዚህ መሰረት መቀጠል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ብለዋል። ዘለንስኪ በኤክስ ላይ ባጋሩት ልጥፍ ሩሲያ ከንግግሮቹ በፊት የተኩስ አቁም ስምምነትን እንደምትሰጥ ተስፋ አድርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠት ከነገ ጀምሮ ሙሉና ዘላቂ የሆነ የተኩስ አቁም እጠብቃለሁ ሲሉም አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬንን ሙሉ በሙሉ ከወረሩ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል። ፑቲን ግን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊደረግ ይችላል የሚለውን ነገር ከምርጫ ውጭ አይደለም ብለዋል። ለሰላሳ ቀናት የተኩስ አቁም ጥሪ ግን በቀጥታ ምላሽ አልሰጡም። የሩሲያው መሪ ይህ የዩክሬን ታጣቂ ኃይሎች ለአዲስ ትጥቅና የሰው ኃይል ካገኙና አዲስ ኮማንድ ፖስት ከተቋቋሙ በኋላም ወደ ተጨማሪ ጦርነቶች ሳይሆን የረጅም ጊዜ ዘላቂ ሰላም ለማምጣት የመጀመሪያው እርምጃ ይሆናል ብለዋል። ሞስኮ ቀደም ሲል ሩሲያ የተኩስ አቁም ስምምነት ከማድረጓ በፊት ምዕራባውያን በመጀመሪያ ለዩክሬን የሚሰጡትን ወታደራዊ እርዳታ ማቆም አለባቸው ስትል ተናግራለች። ተገኝተች ። ቅዳሜ ዕለት የዩክሬኑ ፕሬዚዳንት የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ኢማኑኤል ማክሮን፣ የጀርመኑ ፍሪድሪክ መርዝ እና የፖላንዱ ዶናልድ ቱስክ በኬቭ አስተናግደዋል። በኋላም ከትራምፕ ጋር በቅዳቸው ላይ ተወያይተዋል። በኋላ ላይ ሰር ኪር ለቢቢሲ እንደተናገሩት የዩኤስ ፕሬዚዳንት ለአፋጣኝ የተኩስ አቁም ያቀረቡት ሀሳብ መሟላት ያለበት ጥያቄ ስለመሆኑ ግልጽ ናቸው ብለዋል። ከዘለንስኪ ጋር በተደረገው የጋዜጣዊ መግለጫ ላይ ፑቲን ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ የተኩስ አቁም ስምምነት በአየር በባሕርና በመሬት ካልተስማሙ አዲስና ግዙፍ ማዕቀቦች በሩሲያ የኃይልና የባንክ ዘርፎች ላይ እንደሚጣሉ አስጠንቅቀዋል። ሩሲያና ዩክሬን ለመጨረሻ ጊዜ ቀጥተኛ ድርድር ያደረጉት እንደ አውሮፓውያን አቆጣጠር መጋቢት 2022 በሞስኮ ወረራዋን ከጀመረች በኋላ ኢስታንቡል ውስጥ ነበር። ከሦስት ዓመታት በኋላ ሁለቱም ወገኖች በመርህ ደረጃ ድርድሩን ለመቀጠል ተስማምተዋል። ግን ንግግሮችና ስምምነት በጣም የተለያዩ ነገሮች ናቸው። ሁለቱም ወገኖች እንደ ቀድሞ የተራራቁ ቀይ መስመሮቻቸውን ያቆዩ ይመስላል።